ሰላም ጤና ይስጥልን። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንደምን ቆያችሁ? ይኸው ዛሬም ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ውድ ተመልካቾቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አጋርነታችሁን አሳዩን። እንዲሁም የተለያዩ ቪዲዮዎችን የተለያዩ ቦታዎች እየሄድን ለእናንተ እንድናስተላልፍላችሁ የምትፈልጉ ሰዎች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ይህንን ቪዲዮ ደግሞ ለብዙ ሰው እንዲደርስ ላይክ ሼር በማድረግ ድጋፋችሁን አሳዩን። እንግዲህ ውድ ተመልካቾቻችን ያው ይሄ የመጀመሪያ ቪዲዮአችን ባይሆንም ብዙ ቪዲዮዎችን ከዚህ በኋላ እንሰራላችኋለን ብዬ አስባለሁኝ። ያው ዛሬ የተነሳ ነው እንግዲህ ከሲግናል አካባቢ ነው። ይሄ እንደምታዩት እንግዲህ ይሄ ሲግናል አካባቢ ያለው ኮንዶሚኒየም ነው ማለት ነው። ቀጥታ ወደ ሜክሲኮ ነው የምንሄደው እና በየቦታው እንግዲህ የምታዩት አሪፍ አሪፍ ቦቶች እንግዲህ የአዲሱ ኮሪደር ልማት ከተሰራ በኋላ እንግዲህ መንገዱ በጣም እንደዚህ ሰፋ ብሎ ለተሽከርካሪም በጣም በአሪፍ ሁኔታ እንግዲህ ሰፋ ብሎ ለምቷል ማለት ነው። እዚህ ጋር እንደምታዩት እንግዲህ የተለያዩ ቦታዎች አሉ። እዚህ አድዋ ድልድይ ጋ ነው የምንገኘው። ይሄ አድዋ ድልድይ ጋ በፊት በአድዋ ድልድይ ተብሎ የሚታወቀው ጋ የገበያ ማዕከል ተሰርቶበት ለብዙ ሰው እንግዲህ መገበያያ ቦታ፣ የፈለጋችሁትን ነገር የምታገኙበት ብዙ ነገሮች ያሉበት ቦታ ነው ማለት ነው። እንደምትመለከቱት ውድ ተመልካቾቻችን ያው አሁን እየሄደን ያለ ነው አድዋ ድልድይን አልፈን እንግዲህ ቀጥታ የሜክሲኮን መንገድ የሚያገናኘንን አዲሱ ኮሪደር ልማት ጋር እንግዲህ እንደምታዩት የሴቶች አደባባይ ደርሰናል ማለት ነው። እንደምትመለከቱት ይሄ አሁን የሴቶች አደባባይ ይባላል። የሴቶች አደባባይን እንግዲህ በስተግራ በኩል ዞር ስንል እንግዲህ ወደ አዋሬ የሚወስድ መንገድ አለ። በዚህ በኩል ደግሞ ወደ ኡራይል የሚወስድ መንገድ አለ። ቀጥታ ስትሄዱ ደግሞ የካሳንችስ ወደ ካሳንችስ የሚወስደው መንገድ ላይ ደርሰናል ማለት ነው። እንደምታዩት እንግዲህ አካባቢው በጣም ንጹሕ ለጤናም እንግዲህ ጥሩ የሆነ አስፓልት ሆኖ ተሰርቷል ማለት ነው። በግራም በቀኝም ሰፋ ያሉ መንገዶች ከአንድም ሁለት ከዛም በላይ እንግዲህ የሚያደርስ አስፓልት ተሰርቷል ማለት ነው። እግረኛ መንገድ አካባቢ ደግሞ የተለያዩ ሱቆች፣ መዝናኛ ቦታዎች ምናምን አሪፍ አሪፍ ነገሮች ተሰርተዋል ማለት ነው። እንግዲህ ውድ ተመልካቾቻችን በየቦታው እየሄድኩኝ እንደዚህ አዳዲስ ሰፈሮችን እየሄድኩ እንግዲህ መጎብኘት የምትፈልጉ ሰዎች ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አጋርነታችሁን አሳዩኝ። ያው እንደምታዩት እንግዲህ እዚህ ጋር የህፃናቶች መጫወቻ ስፍራም አለ። የተለያዩ ፓርኪንግ ቦታዎች አሉ። እዚህ ጋር እንግዲህ ያው ታሪክ ስጋ ቤት በሪዋ አካባቢ ደርሰናል ማለት ነው። የካሳንቺስ ወደ ሜክሲኮ መገንጠያ ጋር እየደረስን ነው ማለት ነው እንግዲህ ውድ ተመልካቾቻችን። እሱን እልፍ ብለን እንደጨረስን ደግሞ በድሮ ስሙ መለስ ፋውንዴሽን የነበረበት አካባቢ ደርሰናል ማለት ነው። ብዙዎቻችሁ እዚህ መለስ ፋውንዴሽን አካባቢ እንግዲህ የታክሲ ተራዎች ምናምን ነበሩ። እነሱ ነገሮች ሰፋ ብለው እንግዲህ በዘመናዊ መንገድ የተለያዩ ፓርኪንጎች አሁን እዚጋ እንግዲህ እንደምትመለከቱት መለስ ፋውንዴሽን የነበረበት ቦታ ነው ሰፋ ብሎ አሁን ለመኪናዎችም ምቹ ሆኖ እንግዲህ በአሪፍ ሁኔታ ተሰርቶ እንግዲህ ያው ጉዟችንም ምንም መጨናነቅ የሌለበት ነው ማለት ነው። እንደምትመለከቱት ውድ ተመልካቾች ያው ከሀገር ውስጥ ያልነበራችሁም እንግዲህ ይህንን ቪዲዮ ስታዩ ሀገሪቷ ምን ላይ እንደደረሰችና እንዴት እንዳማረባት እንግዲህ ትመለከታላችሁ ማለት ነው። እዚህ ጋር የተለያዩ ዮናስ ጨርጨር ስጋ ቤት ደርሰናል ማለት ነው። እንግዲህ ያው በዚህ አጋጣሚ ካሳንቺስ መጣችሁ፣ ያው ዮናስ ጨርጨር ይታወቃል በስጋው ካሳንቺስ ተወላጆችም እንዲሁም የተለያዩ አካባቢው ነዋሪዎች እንግዲህ እዚህ የመጡ የሚዝናኑበት ቦታ ነው። አሁን ደግሞ በአማራ መንገድ በአማራ መልኩ እንግዲህ እዚህ ቦታ ላይ ቦታ ተሰጥቶ ታሪፍ ነገር እየተሰራ ይገኛል ማለት ነው። ውድ ተመልካቾቻችን፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አጋርነታችሁን አሳዩን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።